ለጆን ዳንኤል ጋር በተጠርጣሪነት የታሰረችው ናዮ እርጉዝ መሆኗ ተረጋግጧል። በዚህም የመውለጃዋ ጊዜዋ ስለተቃረበ የዋስትና ጉዳይ እንዲሰጣቸው ጠይቆ በመጠባበቅ ላይ ይገኛሉ። ጆን የመሰለ ከእንደገና ሌላ ሲወለድ ደስ አይልም? የምን ሆነ ነው? የእግዚአብሔር ስጦታ ነው ልጅ። እሱማ በጣም ጥሩ ነገር ነው። ትታሰር አታውቅም ነበር። እርጉዝ መሆኗ ነው፣ ውስጦና ሲያማት ቼክ ሲያረጓት እርጉዝ ናት። በነ ዮሐንስ ዳንኤል በርሄ ወይም ብዙዎቻችን በምናውቀው ጆን ዳንኤል መዝገብ የተከሰሱ አምስት ተከሳሾች የዋስትና መብታቸው እንዲከበር ለሶስተኛ ጊዜ ጥያቄን አቅርበዋል። ከተከሳሾች መካከል ደግሞ አንደኛዋ ነፍሰ ጡር መሆኗና የመውለጃዋ ቀን መድረሱ የተሰማ ሲሆን አምስቱ ተከሳሾች ዮሐንስ ዳንኤል፣ አማንኤል መውጫ፣ ናትናኤል ወንደሰን፣ ኤልያስ ድሪባና ኤሌኒ ክንፈ፣ እንደዚሁም ደግሞ የዲዲያ ነፃነት ነሐሴ 16 2016 ዓ.ም ከምሽቱ 3 ሰዓት ተኩል ሲሆን ንብረትነቱ የኢትዮጵያ አየር መንገድ የሆነ የበረራ ቁጥሩ ኢቲ 190 የሆነ ቦምባርድ ኪው 400 አውሮፕላን ያላግባብ በመያዝ በቁጥጥር ስር መዋላቸው ይታወሳል። ታዲያ ከስድስት ወራት በፊት በፈጸሙት ይህ ያልተገባ ተግባር በቁጥጥር ስር ውለው በእስር ቤት የሚገኙት ጆን ዳንኤል እና ሌሎች አራት ተከሳሾችን በተመለከተ አዲስ ነገር ተሰምቷል። ለሦስተኛ ጊዜ የዋስትና ጥያቄን አቅርበው ፍርድ ቤቱም የዋስትና ጥያቄያቸውን ለማየት ለመጋቢት 17 እንደተቀጠረ የተሰማ ሲሆን ከተከሳሾች መካከል ደግሞ ናዮ በሚል የቲክቶክ ስሟ ታዋቂና ተወዳጅ የነበረችው እንደዚሁም ብዙ ተከታይ የነ ብራት በሙሉ ስሟ ደግሞ የሊዲያ ነፃነት አበበን በተመለከተ ነፍሰ ጡር መሆኗና የመውለጃ ጊዜዋ መቃረቡ በመረጋገጡ የዋስትና ጥያቄዋ ተቀባይነትን እንዲያገኝ የተጠየቀ ሲሆን የእርግዝናዋ ጉዳይ በተለይ ከጥቂት ወራት በፊት ደግሞ ሚስጢሩ ከወጣ በኋላ መነጋገሪያ ሆኖ የተለያዩ ሀሳቦች በሶሻል ሚዲያ ላይ ሲዘዋወሩ ነበር። ዛሬ ግን እውነቱ ተሰምቶ እርጉዝ መሆኗና የመውለጃዋ ጊዜም መድረሱ የተሰማ ሲሆን የዋስትና መብቷም እንዲከበርላት ተጠይቀ። እኔ የምልህ ጆን አስጠየቅኩት እንትናን ልኬ ቡጣዬ ልኬ በጣም ፋይን ነው። እንትና እርጉዝ ናት። እግዚአብሔርን አብራት የታሰረች ልጅ መታ ነገረችን። ጆ እርጉዝ አስደርጓል። እንትን ሁሉ የቀጠሮ ጎዳቸው ሐብልና ቀለበት አረገላት። አርግዛለች። ጆ የጆ ያችኛዋ ቆንጆ ያ ልጅ አርግዛለች። ይሄ ነገር ፓብሊክ ተብሎ እንደ ይልሻለች እመቤቴ እርጉዝ ናት፣ ከጆን ያረገዝኩት ብላ ነገረችኝ ብላ መታኔ ቤት ነገረችኝ። በስማ አንቦል እኔ ምንም አላውቅም ሮሚ አልሰማውም፣ አላየሁም። ነግር ያለው ሰምታ ላልሰማውም እንዳትደው ሮማ አልነገረችኝ። በል ሰምታ እን አልሰማው ምንኛ ምን ያህል እውነት ነው ይሄ ነገር ሮሚ? እመቤቴን እውነት ነው። እግዚአብሔር አብረው የታሰረ ልጅ መታ ነገረችኝ። እግዚአብሔር ወይ ጉድ! እኔ እንግዲህ አላውቅም። በጣም ያለብን ያስገርምለብን ጆን የመሰለ ከእንደገና ሌላ ሲወለድ ደስ አይልም? ምን ሆነ ነው? የእግዚአብሔር ስጦታ ነው ልጅ። እሱማ በጣም ጥሩ ነገር ነው። ስትታሰር አታውቅም ነበር እርጉዝ መሆኗል ውስጡ ናት። ሲያማት ቼክ ሲያረጓት እርጉዝ ናት ሆነች። ልጅቷ ግን ትንሽ ኮይተሽ ሮሚ፣ ይህንንም ውሸቴን ነው አላየውም። ዝም ብዬ ነው መብራንን አንደኛ፣ ቦይስ ሪከር ተልኮልኝ አሰምቻለሁ ሰው ሁሉ እሸት ነው። ድጋሚ ግን አሁን እኔ ቤት ገብታ የታሰረችን የማቃስሊ ታስራ ነበር እንትን ላይ እየሰራች ቪዲዮ ካየ ዚብራ ላይ ላይ ቪዲዮ የሰራች ልጅ ነበረች፣ እዛ ታስራ ነበር። አግኝቻታለሁ አለች ከኔ ጋ ነው አብራ የታሰረው እንዳለ ታሪኩን ነግራኛለች። ጉዝናት አለ ወይጉበጣም ደስተኛ ናት። ንጁን ዳንኤል እንግዲህ በወቅቱ የመንግስት ሰራተኛ ኦፊሴላዊ ስራውን እንዳይሰራ መቃወምና አለመታዘዝ ፈጽሟል የሚሉ ሁለት ክሶች እንደቀረበባቸው ይታወቃል። ጆን ዳንኤል ላይ ደግሞ ከነዚህ ሁለት ክሶች በተጨማሪ መልካም ስምን የሚያጎድፍ ተንቀሳቃሽ ምስል በኮምፒውተር ስርዓት ማሰራጨት በሚል ሌላ ተጨማሪ ሶስተኛ ክስ ቀርቦበታል። ተከሳሾችም በቀረበባቸው ክስ ላይ የእምነት ክህደት ቃላቸውን የሰጡ ሲሆን የዋስትና መብታቸው ተከብረው ክሳቸውን በውጭ ሆነው እንዲከታተሉ ጥያቄን አቅርበው የነበረ ቢሆንም የከፍተኛው ፍርድ ቤት ግን ተጠርጣሪዎቹ የቀረበባቸው ክስ ተደራራቢ በመሆኑ ዋስትና እንደማያሰጥ በማስረዳት ይህ ጥያቄያቸውን ው ውድቅ አድርጎታል ከወራት እስር በኋላ ግን የተከሳሾቹ ጠበቆች ለደንበኞቻቸው ዋስትና የሚያሰጥ መሆኑን ጠቅሰው የተከራከሩ ሲሆን በዚህም በስነ ስርዓት ህጉ አንቀጽ 74 መሰረት ሰበር ሰኔ ችሎት ከዚህ በፊት በአንድ መዝገብ ላይ በሰጠው ውሳኔ መሰረት ወንጀሉ በሚያስቀጣው ከባድነት ምክንያት ዋስትና በልዩ ጊዜ ሊከለከል እንደማይገባ የሰጠውን ውሳኔ ታሳቢ ተደርጎ ለሁለተኛ ጊዜ ዋስትና ጥያቄ ቢያቀርቡም መዝገቡን የሚመለከተው ፍርድ ቤት ቀደም ሲል ዋስትና የተከለከለው በወንጀሉ ከባድነት ብቻ ሳይሆን በወንጀሉ ተደራራቢ ክስ ምክንያት ነው በሚል የዋስትና ጥያቄያቸው ተቀባይነት አጥቶ ነበርም። ባለፈው የካቲት ሃያ በነበረው ቀጠሮ እንዲከላከሉ ብይን ሰጥቷል። በዚህም ተደራራቢ ክስ ለሌላቸው እንደዚሁም ደግሞ የዲዲያ ነፃነት ወይም ብዙዎቻችን በምናውቃት የቲክቶክ ስሟ ናዮ ነፍሰ ጡር መሆኗን ከታሰረች በኋላ በማወቋና በአሁኑ ወቅትም የመውለጃ ቀኗ በመድረሱ የዋስትና መብት ተጠይቋል። በዚህም ፍርድ ቤቱ መጋቢት ሁለት አቃቢ ሕግ ምላሹን እንዲሰጥ መጋቢት 17 ቀን ደግሞ በዋስትና ጥያቄው ላይ ፍርድ ቤቱ ውሳኔን ለመስጠት ቀነ ገደብ ተቆርጧል። በቲክቶክ ማህበራዊ ድረገጽ ላይ ታዋቂ የነበረውና ከአንድ ሚሊዮን በላይ ፎ በማግኘት በኢትዮጵያ ከቀዳሚዎቹ ተርታ ተሰልፎ የነበረው ጆን ዳንኤል እንግዲህ ከሱ ጋር ደግሞ ሌሎችም አራት ተከሳሾች ከስድስት ወራት በፊት በፈጸሙት ያልተገባ ተግባር በቁጥጥር ስር ውለው በእስር ቤት መሆኑ የፍርድ ሂደታቸውን እየተከታተሉ እንደነበረ ይታወቃል። ታዲያ ከሰሞኑ በተሰማው የዋስትና ጥያቄ መብታቸውን በመጠየቃቸው ዙሪያ ደግሞ የተሰማው አዲስ አዲስ መረጃ በማስመልከት መጋቢት 17 እንግዲህ የዋስትና ጥያቄያቸው ተቀባይነት ያገኝ አያገኝ እንግዲህ ፍርድ ቤቱ የሚወስነው ውሳኔ ነው። እንደዚሁም ከዚህ ጋር ተያይዞ ደግሞ ናዮ ወይም ደግሞ የዲዲያ ነጻነት የምትባለው ሴት ደግሞ ነፍሰጡ በመሆናና የመውለጃ ጊዜዋን በመድረሱ ደግሞ በተለየ ኬዝ እንግዲህ የዋስትና መብቷ እንዲከበርላትም ተጠይቋል። እነዚህንና ሌሎች ስለ እነዚህ ስለ አምስቱ ተከሳሾች የተሰማውን አዲስ መረጃ ያቀረብንበት ፕሮግራም ይህን ይመስል ነበረ። ስለተከታተላችሁን እጅግ አድርገን እናመሰግናለን። ምንም አይከሰከስም። መጀመሪያ ያወራውን ቀድችዋለሁ፣ ቀድችዋለሁ